ሰበር ዜና! የህዋት ኃይሎች ወታደራዊ አፈሳ ጀመሩ። በመቀሌ ደግሞ የድሮን ቅኝት ተደርጓል። ወዲህ ደግሞ የአየር ኃይሉ የሚሳኤል ጦርነት ዝግጅት አስመራ ላይ አነጣጥሯል መባሉ ሌላ ትኩሳትን ፈጥሯል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችው የትወደዳችሁ የአንዳፍታ ቤተሰቦች፣ ከአንዳፍታ ለአሁን የተደመጡና የተመራረጡ ወቅታዊ መረጃዎችን አጠናቅረናል። ዋና ዋናዎቹን አስቀድም፣ በመቀሌ ከተማ የድሮን ቅኝት መደረጉ ተሰማ። የድሮን ቅኝቱ በህዋት ወታደራዊ ስፍራዎች ላይ ያነጣጠረ መሆኑን ሪፖርቶች ጠቁመዋል። ህውሀት በበኩሉ ለአባላቱ እንዴት የድሮን ጥቃትን እንከላከል የሚል ስልጠና እየሰጠ ስለመሆኑ ታውቋል። በሌላ በኩል የህዋት ወታደሮች በተቆጣጠሯቸው የራያ አካባቢዎች ላይ የግዳጅ ወታደራዊ ምልመላ እያደረጉ መሆኑ ታውቋል። የህዋት ወታደሮች የመከላከያ ኮማንድ ፖስት የተቆጣጠሯቸውን መስሪያ ቤቶችም በኃይል እየተቆጣጠሩ ሲሆን ከሰሞኑም ሶስት የሚሆኑ የመንግስት መስሪያ ቤቶችን ተቆጣጥሯል ተብሏል። በዝርዝር የምንቃኘው መረጃችን ነው። የአራት ኪሎን የሚሳኤል ጦርነት ዝግጅት የተመለከተ ዜና ወጥቷል። አብይ እንዳሉት እያደረጉት ነው። የዘመኑ ጦርነት ምሽግ መቆጣጠር አይደለም በሚሳኤል ነው ካሉ በኋላ ከፍተኛ ዝግጅት እየተደረገ መሆኑን የሚገልጽ መረጃ ወጥቷል። ጀነራል ይልማ መርዳሳ ስለዚሁ የሚሳኤል ጦርነት ዝግጅት አነጋጋሪ አስተያየት ሰጥተዋል። ጀነራሉ የጠቅላይ ሚኒስትር አብይ አህመድ ንግግር በመድገምም የድሮ ጦርነት በመድፍ ምሽግ በመቆጣጠር ኢላማ ያደረገ ነው፣ የአሁኑ ግን የሚሳኤል ነው፣ በዚህ ልክ ተዘጋጅተናል ብሏል። ተጠቅሏል። ትሰሙታላችሁ። ትግላችን ቀጥሏል፣ አሸናፊም ሆነናል ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ድፍን የወልቃየትን ህዝብ እንደ እስራኤል አስታጥቀዋለሁ በሚለው ዝነኛ ንግግራቸው የሚታወሱት ኮሎኔሉ ለወልቃየት ህዝብም ክተት መሳይ አዲስ ጥሪ አሰምተዋል። የዞኑ አስተዳዳሪ አቶ አሸተ ደመለው በበኩላቸው ህዋት ዳግም ተከዜን እንዳይሻገር አደረግኑ ሲሉ ተደምጠዋል። ትሰሙታላችሁ። ጠቅላይ ሚኒስቴሩ ይቅርታ ጠየቁ። ጠቅላይ ሚኒስቴሩ ይቅርታ የጠየቁት በከባድ የሙስና ወንጀል መከሰሳቸው ደረጃውን ተከትሎ ነው። የተወደዳችሁ የአንድ አፍታ ቤተሰቦች፣ እነዚህና ሌሎች መረጃዎችን አጠናቅረናል። አሁን ወደ ዝርዝር መረጃዎቹ እናምራ። በመቀሌ ከተማ የድሮን ቅኝት መደረጉ ተሰማ። የድሮን ቅኝቱ በህወሀት ወታደራዊ ስፍራዎች ላይ ያነጣጠረ መሆኑን የሚገልጽ ሪፖርት ወጥቷል። ህወሀት በበኩሉ ለአባላቱ እንዴት የድሮን ጥቃትን እንከላከል የሚል ስልጠና እየሰጠ ስለመሆኑ አንድ ቁራጭ ቪዲዮ ተሰራጭቷል። በሌላ በኩል የህወሀት ኃይሎች በተቆጣጠሯቸው የራያ አካባቢዎች ላይ የግዳጅ ወታደራዊ ምልመላ እያደረጉ ስለመሆኑ ተነግሯል። ከወታደራዊ ምልመላው ባሻገር በርካቶችን በማገድ በሚሊዮን የሚቆጠር ገንዘብ እየጠየቁ ስለመሆኑ አንድ የምርመራ ሪፖርት አጋልጧል። በተጨማሪም የመከላከያ ኮማንድ ፖስት የተቆጣጠሯቸውን መስሪያ ቤቶች በኃይል እየተቆጣጠሩ እንዳለ ተሰምቷል። የማዕከላዊ መንግስቱንና ህዋትን ፍጥጫ ተከትሎ በመቀሌ የድሮን ቅኝት መደረጉን የሚገልጹ መረጃዎች በስፋት ወጥተዋል። ለመንግስት ቅርበት ያላቸው የማህበራዊ ሚዲያ ገጾች ከሰሞኑ የድሮን ቅኝት መደረጉን ዘግበዋል። እንደ ዘገባዎቹ ከሆነ በድሮን ቅኝቱ የመከላከያ ሬንጀር የሚመስል ልብስ የተከማቸበትን ቦታ ስለመታየቱ ተጠቁሟል። ህዋት ይህን የመከላከያ የሚመስል ሬንጀር ያዘጋጀ ደረጃውም ጥቃት ለመፈጸም ሳይሆን እንዳልቀረ የሚጠቁመው ይህ መረጃ ሌሎች ወታደራዊ ስፍራዎች በድሮን ቅኝቱ መታየታቸውንም ጠቁሟል። ይህን መረጃ በተመለከተ ከአራት ኪሎም ሆነ ከመቀሌ በኩል ስለ ጉዳዩ የተባለ ነገር ባይኖርም የስምረት ፓርቲ ከፍተኛ አመራር የሆኑት አቶ ጣዕመ አረዶም ግን በማህበራዊ ገጻቸው ላይ አንድ አጭር ቪዲዮን አሰራጅተዋል። በተሰራጨው አጭር ቪዲዮም ላይ የህዋት ከፍተኛ አመራሮች ለአባላቶቻቸው ራሳችንን እንዴት ከድሮን ጥቃት እንጠብቃለን እንከላከላለንስ የሚል ስልጠና ሲሰጡ ታይተዋል። ይህ በእንዲህ እንዳለ በአማራና በትግራይ ክልል የይገባኛሉ ዝግብ ባለበት የራያ አካባቢ እገታ ዝርፊያና ግድያ እየተስፋፋ መሆኑ ታውቋል። ከዚህ በተጨማሪም ወጣቶችን አስገድዶ ለውትድርና መመልመልም እየተበራከተ መምጣቱን ዋዜማ ራዲዮ ባወጣው የምርመራ ዘገባ ላይ ያጋልጧል። ይህ እገታ ዘረፋና ግድያ ማንነትንና የፖለቲካ አመለካከትን መሰረት አድርጎ ጭምር የሚካሄድ በመሆኑ ፖለቲካው ለወንጀል ድርጊት ሽፋን ለመሆኑ ምስክር ነው ሲሉ አስተያየት ሰጪዎች ገልጸዋል። እንደየአካባቢው ቢ ቢለያይም በዚህ ድርጊት በዋናነት የትግራይ ጊዜ አስተዳደር ጸጥታ አባላት የሆኑ ታጣቂዎች የሚፈጸም ሲሆን የአማራ ፋኖ ታጣቂዎች ናቸው የተባሉ ቡድኖችም በድርጊት ውስጥ ተሳታፊ ስለመሆናቸው ነዋሪዎች ይናገራሉ። እየተስፋፋ የመጣው ሕገወጥነት ለተራ ዘራፊና ቀማኛ ምቹ በመሆኑ የወንጀሉ ተሳታፊዎችን በእርግጠኝነት ለመለየት አደናጋሪ መሆኑን አንድ የአላማጣ ከተማ መምህር ስለ ጉዳዩ ለዋዜማ በሰጡት ምስክርነት ላይ ተናግሯል። እገታና ግድያ በተደጋጋሚ በሚፈጸምበት ራያ የአላማጣ ከተማ ባለፈው ሳምንት ሁለት ወጣቶች በተከታታይ ተገድለዋል። ባለፈው አንድ ወር ገደማ ውስጥ በትግራይ ጊዜያዊ መንግስት ታጣቂዎች ከታፈኑ የሃይማኖት አባቶች መካከልም ከአንድ ዓመት በፊት እንደ አዲስ የተቋቋመው የራያ ሀገረ ስብከት ሂሳብ ሹም መምህር ሐረገወይን አያሌው፣ የቅልሻ ደብረ ሰላም መድኃኔዓለም ቤተ ክርስቲያን አስተዳዳሪ ሊቀ ስዩማን ቀሲስ ካሳይ መረሳ፣ የራያ አላማጣ ቤተ ክህነት ጽፈት ቤት ኃላፊ መሪጌታ የማነ ብርሃን ታፈሰ ና ሌሎች የሚገኙባቸዋል። ከፖለቲካ አመለካከት ልዩነት በተጨማሪ ከገጠር እስከ ከተማ ገንዘብ ያላቸው ሰዎች በየጊዜው በታጣቂዎች እንደሚ ገቱ የሚጠቁመው ዘገባው አንድ ምንጭ እንደውም በአካባቢው ያለውን ሁኔታ አቅሙ ደና የሆነ ሰው ከተገኘ ይታፈናል ሲሉ ነው የሚገልጹ የትግራይ ጊዜዊ መንግስት ታጣቂዎች ከዚህ ቀደም በፖለቲካ አመለካከት ላይ የተመሰረተ እስር ሲፈጽሙ የነበረ ቢሆንም የማስለቀቂያ ገንዘብ መጠየቅ የጀመሩት ከቅርብ ጊዜያት ወዲህ ነው ይላሉ አስቴ ሰጮች። የሃይማኖት አባቶችን ጨምሮ ግድያ ና እገታ በተደጋጋሚ የሚፈጸመው አላማጣ፣ ኮረም፣ ዛታ፣ ኦፍላና አዘበ አዘቦ ባሉ የራያ ወረዳዎች ውስጥ ነው። ከእገታ ድብደባና ንብረት ዘረፋ በተጨማሪ አንዳንድ የገጠር አካባቢዎችም ወጣቶችን በግዳጅ ለወታደራዊ ስልጠና የመመልመል እንቅስቃሴ እየተደረገ መሆኑን ነው ዘገባው የጠቆመው። ይህ አሁኑ ወቅት በአወዛጋቢ የራያ አካባቢዎች በስፋት የሚንቀሳቀሱት የትግራይ ጊዜያዊ መንግስት ታጣቂዎች በገጠር መንደሮች ወጣቶችን ለወታደራዊ ስልጠና ለመመልመል እንደሚንቀሳቀሱ ነው ራዲዮ ጣቢያው የዘገበው። አንድ የአካባቢው ነዋሪ በገጠር አካባቢዎች ወዛደሮች ለስራ ይፈለጋሉ ብለው ከወሰዷቸው በኋላ ወደ ስልጠና ያስገቧቸዋል ብሏል። የፋኖ ታጣቂዎች አልፎ አልፎ በሚንቀሳቀሱባቸው ውስን የገጠራ አካባቢዎች ላይ ወጣቶች እንዲቀላቀሏቸው እኛ እየታገልን እናንተ ምን ትሰራላችሁ? በሚል ጫና እንደሚፈጥሩ ምንጮቹ ገልጸዋል። ምንም እንኳን በሚንቀሳቀሱባቸው ውስን ቦታዎች ላይ ማህበረሰቡን እየሰበሰቡ ድጋፍ እንዲሰጧቸው ቢጠይቁም እስካሁን የግዳጅ ምልመላ እንዳልገጠማቸው ግን ገልጸዋል። ከዚህ በተጨማሪም የትግራይ ጊዜዊ መንግስት ታጣቂዎች በአማራ ክልል በኩል በተሰየመው አስተዳደርና በአካባቢው ኮማንድ ፖስት ስር የሚመሩ መንግስታዊ ተቋማትን በኃይል እየተቆጣጠሩ ነው። ባለፉት ሁለት ሳምንታት ውስጥ የስራ ኃላፊዎችን በዛቻና ማስፈራሪያ እንዲለቁ እንዲለቁ በማድረግ የጤና የውሃና ትራንስፖርት ተቋማትን ተቆጣጥረዋል ብሏል ዘገባው። የትግራይ ጊዜያዊ መንግስት ታጣቂዎች ግድያ፣ እገታ፣ ዘረፋና የተቋማት ኃላፊዎችን በጫና ስራ የሚያስለቅቁባቸው አካባቢዎች የፌዴራል መንግስት ያሰማራው ኮማንድ ፖስት መኖሩ ይታወቃል። ይሁን እንጂ ኮማንድ ፖስቱ ግጭት እንዳይፈጠር በሚል የትግራይ ኃይሎችን እንቅስቃሴ ለማስቆም አለመቻሉን ተዘግቧል። የአራት ኪሎን የሚሳኤል ጦርነት ዝግጅት የተመለከተ ሪፖርት ወጥቷል። አብይ እንዳሉት እያደረጉት ነው። የዘመኑ ጦርነት ምሽግ መቆጣጠር አይደለም፣ በሚሳኤል ነው ካሉ በኋላ ከፍተኛ ዝግጅት መደረጉን የሚገልጽ መረጃ ተሰምቷል። ጀነራል ይልማ መርዳሳ ስለዚሁ የሚሳኤል ጦርነት ዝግጅትም አነጋጋሪ አስተያየትን ሰጥቷል። የዘመኑ ጦርነት በሚሳኤል ነው ሲሉ ነው ጀነራል ይልማ መርዳሳ ይፋ ያደረጉት። ጀነራሉ የጠቅላይ ሚኒስትር አብይ አህመድን ንግግር በመድገምም ድሮ ጦርነት በመድፍ ምሽግ በመቆጣጠር ኢላማ እየተደረገ ነው የአሁኑ ግን የሚሳኤል ነው። በዚህ ልክ ተዘጋጅተናል ብሏል። ከአምስት ዓመት በኋላ ከአፍሪካ ምርጥ ሶስት አየር ኃይሎች መካከል እንሆናለን ያሉበት ንግግር ደግሞ ሌላኛው ነው። አየር ኃይሉ ዝግጁና በተጠንቀቆኝ ያለው ብለዋል። እስራኤል፣ ራሽያ፣ የተባበሩት አረብ ኤምሬትስና ፈረንሳይ ሰራሽ ዘመናዊ ትጥቆችን እንደታጠቀ የሚነገርለት አንጋፋው የኢትዮጵያ አየር ኃይል ዘመኑን ለሚመጡ ንጊያ ተዘጋጅች ያለው እወቁልኝ ብሏል። ይህ ዝግጅት ለማን እንደሆነ በይፋ ባይገለጽም ኃይሉ ግን ዘጠናኛ ዓመት የምስረታ በዓሉን ታኮ ያለበት በትን ነባራዊ አቅም የሚገልጹ መረጃዎችን እንዲሁም ተንቀሳቃሽ ወታደራዊ ምስሎችን እያሰራጨ ነው። ከሰሞኑ የአየር ኃይሉን የምስረታ በዓል በተመለከተ አስተያየት የሰጡት ጄኔራል ኢልማ መርዳሳ የዘመኑ ጦርነት የሚሳኤል ነው፣ ዝግጅታችንም ዘመኑን የሚመጥን ነው ሲሉ ነው የተደመጡ። ጠቅላይ ሚኒስቴር አብይ ከወራቶች በፊት የዘመኑ ጦርነት እንደ ድሮ ምሽቅ ቆፍረ መድፍ ታጥቀ ታንክ እየጎተት የምትዋጋው አይደለም። አሁን ያለንበት አምስተኛ ትውልድ የጦርነት ስልት ነው። ከአሁን በኋላ የሚመጣው ውጊያ ወይ በሚሳኤል ወይ በአየር ኃይል ነው ብለው ነበር ነበር። ሌተናል ጀነራል ይልማ መርዳሳም ይህንኑ የጠቅላውን ንግግር በማስታወስ እንዲህ ይላሉ። ዘመኑን የሚመጥ ዝግጅት ለማድረግ ስናስብ በመጀመሪያ ራእያችንን ነው ጽፈን ያስቀመጥነው፣ ከዚያም ወደ ስራ ገባን። አላማችን እስከ ፈረንጆቹ 2030 ድረስ ከአፍሪካ ቶፕ 3 ምርጥ አየር ኃይሎች መሃል መሆን ነው ብለዋል። ለዚህ እንዲረዳም በትጥቅ በሰው ኃይልና በአየር ግንባታ ረገድ በርካታ ስራዎች መሰራታቸውንና እየተሰሩ ስለመሆናቸው በማከል ትግላችን ቀጥሏል፣ አሸናፊም ሆነናል ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ድፍን የወልቃየትን ህዝብ እንደ እስራኤል አስታጥቀዋለሁ በሚለው ዝነኛ ንግግራቸው የሚታወሱት ኮሎኔል ደመቀ ዘውዱ ለወልቃየት ህዝብም አዲስ ክተት መሳይ ጥሪ አሰምተዋል። አቶ አሸተ ደምለው በበኩላቸው ህዋት ዳግም ተከዜን እንዳይሻገር አድርገኗል በማለት ተናግረዋል። በአማራ ክልል የወልቃየት ጠገዴ ሰቲቱ መራ ዞን ምስረት አምስተኛ ዓመት በትላንትናው እለት መከበሩ ታውቋል። በዚህ ሰቲቱ መራ ከተማ በተከናወነው በዓል ላይ ንግግር ያደረጉት የዞኑ ዋና አስተዳደ አቶ አሸተ ደምለው አስተዳደራዊ የምስረታ በዓላችንን ስናከብር እልፍ አዕላፍ ወገኖቻችን ወገኖቻችን የከፈሉትን ውድ ህይወታቸውን በማስታወስ ነው በማለት የገለጹ ሲሆን የወልቃይት ህዝብ በእርስቱ ለዘመናት ሲገደልና ሲፈናቀል ቆይተዋል ሲሉ ያወሳሉ ይጨምሩና ይህን አረሜናዊ ተግባር የፈጸመው የህዋት ቡድን በተባበረ ክንድ ላይመለስ ተከዜን ተሻግሮ እንዲሄድ ሆኗል። የወልቃይት ህዝብ ነጻነቱ ካረጋገጠ አምስት ዓመት ሞልቶታል ሲሉ ተናግሯል። በሌላ በኩል ያልተቋረጠ የትውልድ ቅብብሎች ትግል የዛሬውን ነፃነት ነፃነት ቀን አጎናጽፎናል ሲሉ ኮሎኔል ደመቀ ዘውዱ ተናግሯል። ኮሎኔሉ በትላንትናው በዓል ላይ ጨምረው ሲናገሩ የወልቃይት ጠገዴ ህዝብ ለማንነቱ የታገለ ነው። የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ ህገ መንግስቱን መሰረት በማድረግ አማራዊ ማንነቱን ለማስመለስ በአስቸጋሪ ጊዜ በመተባበር ጥያቄውን በማቅረብ እውነትን የያዘ በመሆኑ አሸናፊ ሆኗል ሲሉ ተደምጠዋል። ጠቅላይ ሚኒስቴሩ ከሙስና ክሶች ጋር በተያዘ ይቅርታ ጠየቁ። በሶስት የሙስና ድርጊቶች ክስ የተመሰረተባቸው የእስራኤል ጠቅላይ ሚኒስቴር ቤንጃሚን ኔታንያሁ የአገሪቱ ፕሬዚዳንት አይዛክ ሄርዞግ ምህረት እንዲያደርጉላቸው ጠይቋል። ሄርዞግ ይህንን ከፍተኛ አንደምታ ያለው ጥያቄ ከማጤናቸው በፊት ከፍትህ አካላት አስተያየቶችን እንደሚቀበሉ የፕሬዚዳንቱ ጽህፈት ቤት ይፋ አድርጓል። ኔታንያሁ ላለፉት አምስት ዓመታት በሙስና በማጭበርበርና፣ በሶስት የተለያዩ ክሶች እምነትን በመጣስ ክስ ቀርቦባቸው ነበር። ኔታንያሁ በ የቀረቡባቸው ክሶች በሙሉ ጥፋተኛ አለመሆናቸውን በመግለጽም ሲከራከሩ ነው እየሰነበቱት። ጠቅላይ ሚኒስቴሩ በቪዲዮ ባስተላለፉት መልእክት የፍርድ ቤት ክስ ሂደቱን እስከ መጨረሻው ማየትን ይመርጡ የነበረ ቢሆንም ሀገራዊ ፍላጎት ግን ከዚህ በተቃራኒው የሚፈልግ ነው ብለዋል። የተቃዋሚ ፓርቲ ተወካዮች ይቅርታ ከመጠየቃቸው በፊት ጥፋተኝነታቸውን ማመን አለባቸው ሲሉ ተናግረዋል። በዚህ ወር መጀመሪያ ላይ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ሄርዞግ ለኔታንያሁ ሙሉ በሙሉ ይቅርታ እንዲያደርጉላቸው ጠይቀዋል። በወቅቱ ሄርዞግ ይቅርታ እንዲደረግለት የሚፈልግ ማንኛውም ሰው ጥያቄውን በመደበኛው ስርዓት መሰረት ማቅረብ እንዳለበትም ተናግረዋል። እሁድ እለት የጠቅላይ ሚኒስቴሩ ጽህፈት ቤት ኔታንያሁ የዚህን ያልተለመደ ጥያቄ አስፈላጊነትና አንደምታው ግምት ውስጥ በማስገባት በማለት ለፕሬዚዳንቱ የጻፉትን የቅርታ ደብዳቤ ይፋ አድርጓል። ፕሬዚዳንቱ መቼ ውሳኔ ላይ እንደሚደርሱ የሚጠቁም ነገር ግን የለም። እንደ አውሮፓያን አቆጣጠር በ2020 ቤንጃሚን ኔታንያሁ ለመጀመሪያ ጊዜ ችሎት ፊት የቀረቡ የእስራኤል ጠቅላይ ሚኒስቴር ሆኗል። ጠቅላይ ሚኒስቴሩ ላይ የቀረበው የመጀመሪያው የክስ መዝገብ ውለታ እንዲዋልላቸው ከሚ የሚፈልጉ ከፍተኛ ባለሀብቶች ስጦታዎችን በዋናነት ሲጋራና ሻምፓኝ መቀበላቸውን ተጠቅሷል። በሁለተኛው ክስ ደግሞ የአንድ የእስራኤል ጋዜጣን ስርጭት ለማሻሻል በምላሹ አዎንታዊ ሽፋን ለማግኘት ቃል ገብተዋል የሚል ክስ ቀርቦባቸዋል። በሶስተኛ ክስ አቃቤ ሕግ በአንድ የዜና ድረገጽ ላይ አዎንታዊ ሽፋን ለማግኘት በሚል ለአንድ የእስራኤል የቴሌኮም ኩባንያ ተቆጣጣሪ ባለ አክሲዮን የሚጠቅሙ ውሳኔዎችን አሳልፈዋል ይላል። ኔታንያሁ ሁሉንም ክሶች ጥፋተኛ አይደለውም በማለት የተከራከሩ ሲሆን ችሎቱን የፖለቲካ ተቃዋሚዎች ቸው የሌለን ነገር ለመፈለግ የመሰረቱት ሲሉ ነበር የፈረጁት። የተወደዳቸው የአንድ አፍታ ሚዲያ ቤተሰቦች ለአሁን የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቀን።